ትልቁን ችግር ትልቁን ፈተና አባይ የሚባለውን ፈተና ነው። ይሄ ግድብ ለግብጽም ሲሳይ እና ደስታ ነው፣ ለሱዳንም ሲሳይና ደስታ ነው። እኛ የማንንም መጉዳት አንፈልግም። በጋራ የማደግ የመበልጸቅ ፍላጎት ነው ያለ አባይ ማደሪያ የለውም። ግን ይህ ታሪክ ያበቃ መሆኑን በእያንዳንዱ ቤት ውስጥ እንዲነገር፣ አሳዎችን ማጥመድ፣ ወርቃቻችንን የመለየት ኢነርጂያችንን የማምረት ስራችን የጋራ መሆኑን እንድናስብ ከዚህ ግድብ አንድ ቢሊዮን የሚጠጋ ዶላር በዓመት ይጠበቃል። በአምስት ስድስት ሰባት ዓመት ውስጥ ያፈሰስነውን ሀብት ይመልስልናል። ይህም መልሰን ደግሞ ሌላ ፕሮጀክቶች ለማዋል ያሉ ንጋት ሀይቅ ነው። ለዚህ ምስክሩ ህዳሴ ግድብ ነው። እንያያዝን በርታ የኢትዮጵያን ብልጽግና እናረጋግጥ። እንጽና እንቁም። የተሻለች ሀገር ያጣችውን መልሳ ቁጭቷን አስተካክላ ጸንታ የምትቆም ሀገር ለልጆቻችን ለማስረከብ በጋራ እንስራ ብዬ ነው የማስበው። በጣም በርካታ ችግሮቻችን በአናሎግ ዘመን የነበሩ ናቸው። ለኢትዮጵያ ሕዝብ እንኳን ደስ ያላችሁ። እንደዚህ አይነት ድል ይቀጥላል፣ እንደዚህ አይነት ዜና ይቀጥላል፣ እንደዚህ አይነት ስኬት ይቀጥላል። በጋራ ፍሬ የምናይበት፣ ፍሬ የምንቀምስበት፣ ፍሬ አጣጥመን ልጆቻችን የምናስረክብበት ዘመን ከፊታችን እንዳለ በልበ ሙሉነት መና ደስታ ነው ለሱዳንም